እንደምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በህመም ወቅት መመገብ ያለባችሁን አስራ ሁለት ምግቦችን እናም ልታስወግዷቸው የሚገቡ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 የምትመገቡት ምርጥ ምግቦች እንደ ምልክቶቻችሁ ወይም ደግሞ እንደ ህመማችሁ ይወሰናል። ስትታመሙ የምትመገቡት ትክክለኛ ምግብ ጉልበት ከመስጠት በላይ ብዙ ነገርን ሊሰራ ይችላል። የተሻለ ስሜት እንዲሰማችሁ፣ በፍጥነት እንድትድኑ፣ ወይም ደግሞ በምታገግሙበት ጊዜ ሰውነታችሁ እርጥበት እንዲኖረው ሊረዱ ይችላሉ። ጉንፋን ወይም ደግሞ ፍሉ ከታመማችሁ የተነሳ የጉሮሮ ህመም ካለባችሁ አንድ ኩባያ የሞቀ ሻይ እናም ጠንካራ ዝንጅብሎችን ብትጠቀሙ ጥሩ ስሜት እንዲሰማችሁ ያደርጋል። ማቅለሸሽ ወይም ደግሞ ተቅማጥና ማስታወክ ሲኖርባችሁ ለአጭር ጊዜ ለስላሳ አመጋገብ፣ የበሰለ አትክልት፣ እንቁላልናም ሾርባ ተመራጭ ሊሆን ይችላል። ስትታመሙ እናም የምግብ ፍላጎት ከሌላችሁ ምን እንደምትበሉ ለማወቅ አስቸጋሪ ሊሆን ይችላል ሙሉ ስብ የያዙ የወተት ተዋጽኦችንናም ጨጓራችሁን ሊያበሳጩ የሚችሉ ቅመም የበዛባቸው ምግቦችን ማስወገድ እንዳለባችሁ ማወቅ በፍጥነት እንድታገግሙ ሊረዳችሁ ይችላል ማለት ነው። ስትታመሙ መመገብ ያለባችሁን አስራ ሁለት ምግቦችን ልንገራችሁ። የመጀመሪያውና አንደኛው ነጭ ሽንኩርት ነው። ነጭ ሽንኩርት ብዙ የጤና ጥቅሞችን የሚሰጥ ሲሆን ለዘመናት በባህላዊ ሕክምና ውስጥ ጥቅም ላይ ሙሏል። ነጭ ሽንኩርት ጸረ ባክቴሪያ፣ ጸረ ቫይረስና ጸረ ፈንገስ ውጤቶች አሉት። ነጭ ሽንኩርት የሰውነትን በሽታ መከላከል አቅምን ሊያሳድጉ እናም የጉንፋን እናም የፍሉ ክብደትንም ሊቀንሱ ይችላሉ። ሁለተኛ የኮኮናት ውሃ ነው። የኮኮናት ውሃ ስትታመሙ ለመጠጣት በጣም ጥሩ መጠጥ ነው። ማስታወክ ላብ፣ ተቅማጥ ወይም ደግሞ ትኩሳት ሲኖርባችሁ ከፈሳሽ ጋር መሙላት ያለባችሁ በኤሌክትሮላይቶች የበለጸገ ነው። እንዲሁም ከፍሬው ራሱ የተወሰነ የተፈጥሮ ስኳርን ይዟል። ይህም ለሰውነታችሁ ፈጣን እናም በቀላሉ ጥቅም ላይ ሊውል የሚችል የኃይል ምንጭ ሆኖም ሊያገለግል ይችላል። ሶስተኛ፣ ማር ነው። ማር የተወሰነ ፀረ ባክቴሪያ ባህርያት አሉት። ሰዎች ብዙውን ጊዜ ለቁስል ወይም ደግሞ ለማቃጠል እንደ ቁስለት ማከሚያ ይጠቀሙበታል። በተጨማሪም ማር በልጆች ላይ ሳልን ለመክታትም ሊረዳ ይችላል። አራተኛ ዝንጅብል ነው። ዝንጅብል በምግብና በቤት ውስጥ መድኃኒቶች ውስጥ በሰፊው ጥቅም ላይም ይውላል ምናልባትም በጸረ ማቅለሽለሽ ውጤቶቹ በደንብ ይታወቃል። እንደ ኤውሮፒያን አቆጣጠር በ2024 የተደረገ ግምገማ እናም እንደ ኤውሮፒያን አቆጣጠር በ2020 የተደረገ ጥናት ከእርግዝና እናም ከካንሰር ህክምና ጋር የተያዘ ማቅለሽለሽን በብቃት ሊቀንስ እንደሚችል ያሳያሉ። ስለዚህ ማቅለሽለሽ ከተሰማችሁ ወይም ደግሞ ካስታወካችሁ ዝንጅብል እነዚህን ምልክቶች ለማስታገስ ከሚረዱ ምርጥ የተፈጥሮ መድኃኒቶች ውስጥ አንዱ ነው። ትኩስ ዝንጅብልን በምግብ ማብሰያ ውስጥ ተጠቀሙ። የዝንጅብል ሻይን በማዘጋጀትም መጠቀም ትችላላችሁ። አምስተኛ መረቅ ወይም ደግሞ ሾርባ ነው። እንደ የዶሮ ሾርባ እናም መረቅ ወይም ደግሞ ሾርባዎች ስትታመሙ ጠቃሚ ሊሆኑ የሚችሉ ምርጥ የፈሳሽ እናም የኤሌክትሮላይቶች ምንጮች ናቸው። መረቅ እናም ንጹህ ሾርባዎች ተቅማጥ ወይም ደግሞ ማስታወክ ካለባችሁ እርጥበት እንዲኖራችሁ ይረዳሉ። በጨዋማ መረቅ እና መሾርባዎች ውስጥ ያለው ሶዲየም የፈሳሽ ደረጃን ሚዛኗ ያደርጋል። ትኩስ ሲሆኑ ደግሞ የሳይነስ መጨናነቅን ለማስታገስም ሊረዱ ይችላሉ። ሙሉ ጣዕም ያላቸው እና በተለያዩ ንጥረ ነገሮች የበለጸጉ ሲሆኑ አሁንም የምግብ መፍጫ ስርዓታችሁ ላይ ቀላል ናቸው። በተጨማሪም የአጥንት መረቆች ከእንስሳት አጥንቶች የተገኙ ኮላጅን እናም አሚኖ አሲዶች የፕሮቲን መገንቢያ ብሎኮች የበለጸጉ ናቸው። ይህም ፈጣን ማገገምን ለማበረታታት ሊረዳ ይችላል። ስድስተኛ ቦለቄ ነው። ከፍተኛ ፋይበር ያላቸው ምግቦች የሆድ ድርቀትን ለማስታገስ ይረዳሉ። በቂ ፈሳሽ ስትጠጡ ሰገራችሁን ያለሰልሳሉ። ቦለቄ እናም አኩሪ አትርን ጨምሮ እነዚህ ጥራጥሬዎች የፋይበር ምንጭ ናቸው። ቦለቄ የሰውነትናም የጡንቻ ህመሞችን የሚያስታግስ የማግኒዥየም ጥሩ ምንጭ ነው። አንዳንድ መረጃዎችም እንደሚያመለክቱት ማግኒዥየም ብዙውን ጊዜ ኢንፌክሽን ሲከሰት ህመምናም ስቃይን የሚያስከትል እብጠት ወይም ደግሞ ኢንፍላሜሽንን ይቀንሳል። ሰባተኛ ስባማ አሳዎች ናቸው። ስባማ አሳ የኦሜጋ3 ፋቲ አሲድ ምንጭ ነው። ኦሜጋ ስሬዎች እብጠትን ይቀንሳሉ። ይህም ሰውነታችሁ ኢንፌክሽንን እያባረረ መሆኑን የሚያሳይ ምልክት። ከኢንፍላሜሽን በጣም የተለመዱ ምልክቶች ውስጥ አንዱ እንደ የሰውነት ህመም ወይም ደግሞ የጆሮ ህመም ያሉ ህመሞች ናቸው። ኦሜጋ ስሬዎች እንደ ማሳከክ ያሉ የቆዳ ችግሮችንም ሊያስታግሱ ይችላሉ። ይህም የአለርጂ ምልክት ሊሆን ይችላል። ስባማ አሳዎች እንደ ሄሪንግ፣ ማካሬል፣ ሳልመን፣ ሰርዲንናም ቱናን ያካትታሉ። ስምንተኛ ፍራፍሬዎችና አትክልቶች ናቸው። አንዳንድ ፍራፍሬዎችና አትክልቶች፣ የበሰለ አትክልቶች ለሆድ ህመም ቀላል ናቸው። እንደ ፖም ሙዝናም ድንች ተቅማጥ ወይም ደግሞ ማስታወክ ካለባችሁ ልታጧቸው የሚችሉ አስፈላጊ ንጥረ ነገሮችን ይሰጧቸዋል። ሙዝናም ድንች ፖታሲየምን ይይዛሉ። የተጋገረ ወይም ደግሞ የተፈጨ ድንች ደግሞ የጉሮሮ ህመም ካለባችሁ ለመመገብ በጣም ለስላሳ ነው። ተቅማጥ ማቅረሽሽ ወይም ደግሞ ማስታወቅ ካለባችሁ በፋይበር የበለጸጉ አንዳንድ ፍራፍሬዎችን ተመገቡ። እንደ ፖም፣ በተለይም በቆዳው ላይ እንደ ቤሪ፣ ፒርናም ፕሪም የሆድ ድርቀትን ለማከም የበለጠ ተስማሚ ናቸው። ዘጠነኛ ወርቃማ ወተት ወይም ደግሞ ጎልደን ሚልክ የምንለው ነው። በእርድ የሚዘጋጅ ማለት ነው። ወርቃማ ወተት ወይም ደግሞ ጎልደን ሚልክ ማለት በህንድ ውስጥ እንግዲህ ከእርድ ቅመምናም ከወተት የሚዘጋጅ ባህላዊ ሙቅ የሆነ መጠጥ ነው። የጉንፋንናም የፍሉ ምልክቶችን ለመቀነስ ሊረዳ ይችላል። እነዚህ ኢንፌክሽኖች በአፍንጫችሁ ውስጥ ያሉ የደም ስሮችን ሊያበሳጩ እናም ሊያቃጥሉ ስለሚችሉ ለመተንፈስ አስቸጋሪ ያደርጉታል። እንደ ወርቃማ ወተት ያሉ ሞቅ ያሉ መጠጦች የአፍንጫ መጨናነቅን ሊያስታገሱ ይችላሉ። ሰዎች ደግሞ የጉሮሮ ህመምን ለማስታገስናም እናም ትኩሳትን ለመቀነስ ወርቃማ ወተትን በባህላዊ መንገድም ይጠጣሉ። ኩርኩሚን ኢንፌክሽኖችን በሚያስከትሉ ጀርሞች ላይ ሊሰራ የሚችል አንቲኦክሲዳንት ባህርያት አለው። ወርቃማ ወተት ማለት የእርድ ወተትን አዘጋጅታችሁ መጠቀም ማለት ነው። ስለዚህ ይህ በጣም ልዩ የሆነ ጥቅምን ይሰጣችኋል። አስረኛ ዝቅተኛ ስብ ወይም ደግሞ ከስብ ነፃ የሆነ እርጎ ነው። እርጎ የፕሮባዮቲክስ ወይም ደግሞ የአንጀት ጤናን የሚደግፉ የባክቴሪያዎች ምንጭ ነው። ፕሮባዮቲክስ ተቅማጥን ከሌሎች ህክምናዎች በአንድ ቀን በፍጥነት ሊያስታግስም ይችላል። ተቅማጥ ወይም ደግሞ የሆድ ህመም ካለባችሁ ዝቅተኛ ስብ ወይም ደግሞ ከስብ ነፃ የሆኑ የወተት ተዋጽኦችን እርጎን ጨምሮ ምረጡ። የላክቶስ ኢንቶሌራንስ ወይም ደግሞ አለመቻቻል ካለባችሁ የግሪክ እርጎ ለባህላዊ እርጎ ምትክ ሊሆን ይችላል። አስራ አንደኛ ለውዝናም ሲድስ ወይም ደግሞ ዘሮች የምንላቸው ናቸው። ለውዝ እና ዘሮች ፋይበርን ይይዛሉ። ይህም የውድ ርቀትን ሊያስታግሱ እናም ሊከላከሉ ይችላሉ። እንደ ቺያ ሲርስ፣ ተልባ እናም ዋልነትስ ደግሞ የኦሜጋ ስሬዎች ምንጭ ናቸው። ይህም ህመም ካለባችሁ ኢንፍላሜሽንን ሊቀንሱ ይችላሉ። አስራ ሁለተኛ ቶፉ ነው። ቶፉ የለስላሳ አመጋገብ አካል የሆነው የእጽዋት ተኮር አመጋገብን የምትከተሉ ከሆነ ለተጋገረ ዶሮ ወይም ደግሞ ቱርክ እናም ለወፍራም አሳ ወይም ደግሞ ፋሲፊሾች ምትክል ሊሆን የሚችል ነው። ቶፉ ለስላሳ ወጥነት ያለው ሲሆን ያለ ቅመም ካበሰላችሁት ለጨጓራችሁም በጣም ቀላል ነው። ህመም ሲሰማችሁ ቶፉን መጠቀም ትችላላችሁ ማለት ነው። ስለዚህ እነዚህ አስራ ሁለት ምግቦች በህመማችሁ ወቅት ብትመገቧቸው መልካም የሆኑ ምግቦች ናቸው ማለት ነው። ልታስወግዷቸው የሚገቡ ምግቦች ደግሞ አሉ። አንዳንድ ምግቦች ስትታመሙ የተወሰኑ ምልክቶችን ያቃላሉ፣ ነገር ግን ሌሎችን ያነሳሳሉ ወይም ደግሞ ያባብስባቸዋል። ምን ምግቦችን ማስወገድ እንዳለባችሁ ማወቅ ጥሩ ስሜት እንዲሰማችሁ ሊረዳችሁ ይችላል ማለት ነው። የሰውነት ድርቀት የሚያስከትሉ መጠጦች በተለይም አልኮልና ካፌን የሰውነት ህመምን ሊያባብሱ ይችላሉ። የተቀነባበሩ ምግቦች ደግሞ ኢንፍላሜሽንን ሊጨምሩ ይችላሉ በተለይ ዘይት ያለባቸው ከፍተኛ ጨው ያለባቸው በፋብሪካ የተቀነባበሩ ወይም ደግሞ በቤታችሁ ውስጥ አዘጋጅታችሁ የምትጠቀሙት በጣም የተጠባበሱ ምግቦች ወይም ደግሞ የተቀነባበሩ ምግቦች ኢንፍላሜሽንን ሊጨምሩ ስለሚችሉ በህመም ወቅት አይመከሩም ማለት ነው። ሊወገዱ የሚገቡ ሌሎች ምግቦች ብዙ መጠን ያለው ካፌን፣ ሰው ሰራሽ ጣፋጮች እናም ቀይ ወይንን ማስወገድ አለባችሁ። የወተት ተዋጽዎች ንፋጮችን ሊያፍሩ እናም ንፋጭ ምርትን ሊያስከትሉ ይችላሉ። ቅመም የበዛባቸው ምግቦችን እናም ስኳርን ወዲያውኑ የአፍንጫ ፍሳሽን ሊያስከትሉ ይችላሉ። ሙሉ ስብን የያዙ የወተት ተዋጽኦች እናም የተጠበሱ እናም ቅባት የበዛባቸው ምግቦች ማቅለሽለሽን ሊያባብሱ እናም ተቅማጥን ሊጨምሩ ይችላሉ። ካፌን ያላቸውን መጠጦችንም ማስወገድ አስፈላጊ። ጨጓራችሁን የሚያበሳጩ ምግቦችንና መጠጦችን አስወግዱ። ለምሳሌ ሙሉ ስብ የያዙ የወተት ተዋጽኦችናም ቅመም የበዛባቸው ምግቦችን አስወግዱ። እንደ አልኮል ካፌንናም ሲጋራ ያሉ አነቃቂዎችን አትጠቀሙ። በቀኑ ውስጥ ብዙ ጊዜ አነስተኛ ምግቦችን ተመገቡ። የመጨረሻ ምግባችሁን ከመተኛታችሁ በፊት ቢያንስ ከሁለት ሰዓታት በፊት ጨርሱ ወይም ደግሞ ተመገቡ። ውሃ እና ሌሎች ንጹህ ፈሳሾችን ደግሞ በቀስታ ጠጡ። ምንም አይነት ምግብ ወይም ደግሞ ፈሳሽን ማቆየት ካልቻላችሁ በተለይም ማቅለሽለሽናም ማስታወቅ ካለባችሁ የጤና እንክብካቤ አቅራቢያን ወይም ደግሞ ዶክተራችሁን አነጋግሩ። ታዲያ መቼ ህክምና ማድረግ እንዳለባችሁ ልንገራችሁ። ምልክቶቻችሁ በቤት ውስጥ መድኃኒቶች ካልተሻሻሉ የጤና ባለሙያን ማነጋገር ያስፈልጋል። የሆድ ወይም ደግሞ የደረት ህመም ካለባችሁ፣ የጉንፋን ምልክቶች ከሰባት እስከ አስር ቀናት ባለው ጊዜ ውስጥ የማይሻሻሉ ወይም ደግሞ የማይጠፉ ከሆነ ተቅማጥ በአምስት ቀናት ውስጥ የማይሻሻል ወይም ደግሞ የሚባባስ ከሆነ፣ በጨቅላ ህፃናትናም በልጆች ላይ ደግሞ በሁለት ቀናት ውስጥ የማይሻሻል ከሆነ፣ ምግብ ወይም ደግሞ ፈሳሽን ለማቆየት መቸገር ካለ፣ መፍዘዝ ወይም ደግሞ ድክመት ከተሰማችሁ፣ ለስምንት ሰዓታት ወይም ደግሞ ከዚያ በላይ ሽንት አለመሽናት ችግር ካለ፣ ከ48 ሰዓታት በላይ የሚቆይ ማቅለሽለሽ ወይም ደግሞ በቀን ውስጥ ሶስት ወይም ከዚያ በላይ ጊዜ የሚከሰት ማስታወቅ ካለ፣ ያልተለመደ ሽታ፣ ቀለም፣ ደም ወይም ደግሞ ንፋጭ ያለው ሰገራ ካለባችሁ እናም የመተንፈስ ችግር ከገጠማችሁ ህክምና ልታደርጉ ይገባል ማለት ነው። በአጠቃላይ አንዳንድ ምግቦችና መጠጦች ስትታመሙ ምልክቶቻችሁን ሊያቃልሉ እናም የማገገም ጊዜን ሊያሳጥሩ ይችላሉ። ሌሎች ደግሞ በአንዳንድ ሰዎች ላይ ምልክቶችን ሊቀንሱ ይችላሉ፣ ነገር ግን በሌሎች ላይ ደግሞ ሊያባብሱ ይችላሉ። የተጣራ ነጭ ዳቦ፣ ብስኩቶችናም ፓስታ ተቅማጥ ወይም ደግሞ ማስታወክ ካለባችሁ ለጨጓራችሁ ቀላል የሆኑ ምግቦች ናቸው። ኢንፍላሜሽንን የሚቀንሱ ምግቦች እንደ ስባማ አሳዎችናም አረንጓዴ ቅጠላማ አትክልቶች ከጉንፋንናም ከፍሉ ጋር የተያያዙ ምልክቶችን እንደ የሰውነት ህመምን ሊያስታግሱ ይችላሉ። ምልክቶቻችሁ ምንም ቢሆንም እርጥበትን ማቆየት ደግሞ አስፈላጊ ነው። ብዙ ፈሳሽ በተለይም ውሃ መጠጣታችሁን ምንጊዜም ቢሆን ማስታወስ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለሁኝ። ስትታመሙ ምን መመገብ አለባችሁ፣ ምን አይነት ምግቦችንስ ማስወገድ አለባችሁ የሚለውን በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።